ቡራ ትንሽ ነገር ይበቀዋል ለማምረር። ለደስታም ትንሽ ነገር ነው የሚበቀው፣ ለንዴትም ትንሽ ነው። እንግዲህ በጉጉት ሲጠበቁ የነበሩት የጨረቃዎቻችን ብሩኬና ይም፣ እንግዲህ ያው ብሩኬ አምሯል መሰለኝ ዛሬ ሊከሰቱ አልቻሉም። ጠብቅን፣ እንግዲህ ብዙ ጠብቀናል፣ ደዋውለናል። ምንም ችግር የለውም የተባለ ነው እንግዲህ ምንም የተፈጠረ ነገር የለም። ኬር ነው ሁሉ ነገር አሪፍ ነው ያለው ብሎናል። እንግዲህ ያው በውስጥም ሊፈቱት ይሆናል። እንግዲህ ቡራ አምሮሮት እንዳይሆን ማለት ነው። ያው ታቃላችሁ፣ ቡራ ትንሽ ነገር ይበቀዋል ለማምረር። ለደስታም ትንሽ ነገር ነው የሚበቀው፣ ለንዴትም ትንሽ ነው የሚበቀው የቡራ ታውቃላችሁ ቶሎ የመወሰን ችኮላ ስላለበት። አንዳንዴ ቡራ እንደዚህ አይነት ፕራንክ መስራት ከባድ ይመስለኛል። ለምን ቶሎ ቾኩሎ ውሳኔ ውስጥ ስለሚገባ እኔ እንደዚህ አይነት ፕራንክ ይደብረኛል። ማይሆን ፕራንክ ሲሆን አይጥመኝም ማለት ነው። ለዛ ነው እንግዲህ ሁላችንም ጠብቀናቸዋል። በጣም ብዙዎቻችን በጉጉት ነው ስንጠብቃቸው የነበረው ምን ይፈጠራል፣ እንዴት ይሆናል ብላችሁ ብዙዎቻችሁም ጠብቃችኋል። ግን ያው ሊከሰቱ አልቻሉም። እንግዲህ እኔ የሚገርመኝ አንዳንድ ጊዜ ትምህርት መውሰድ አለብን ነገር ትምህርት መውሰድ አለብን። ሀይሚ እንደዚህ አይነት ፕራንኮች ላይ ያው ከባድ ነች። ታውቃላችሁ እናንተም ከዚህ በፊትም አይተናል፣ ሁለቱን በጣም ሊጣሉበት፣ በጣም ሊያለያያቸው የነበረ ፕራንክ ሁሉ ነበረ። ስለዚህ ይሄ ፕራንክ ባይረዝምና ያው በአጭሩ ቢቀር ጥሩ ይመስለኛል። ለምን ያው ታውቃላችሁ፣ ንዴትስ የሚባል ነገር አለ። ብሩኬ ላይ በጣም ንዴት ነው የሚታይበት፣ ቶሎ ነው የሚበሳጨው። እኔ ፈራለሁ። ብሩኬ ቶሎ ሲል ለሚበሳጭ የሱ ፕራንክ ልክ እንደ ሱ ፕራንክ ብታረግ ዛሬ ታይቶ በቃ ፕራንክ ነው ተብሎ የሚያልቅ ቢሆን ደስ ይለኛል ማለት ነው። እንግዲህ ደው ያለው በቲክቶክም ዓለም ውስጥ ገብቼ አይቻለሁ። ከግሩፖችም ጋር ማን ተነጋግር ያለው ዛፍዬ፣ ምንም ችግር የለውም። ዛሬ ያው ስላልተመቻቸ ነው፣ ቡራ ቪዲዮ መስራት ምናምን ስላልፈለገ ነው ምናምን አሉኝ። ስለ ያቡራ ተበሳጭቷል ማለት ነው። ስለ ፕራንክ ነው ብስቅ ማርያም ፕራንክ ስለሆነ እኔ ምንም እንትን ለምን ነገ ተነጎዳ አይለያዩም። ተለያይቶም አይለያዩ ልጆች ስለሆኑ ፕራንክ። ማንኛውም ሰው ፕራንክ ይሰራል። አደገኛ አደገኛ ፕራንኮች ይሰራሉ። ፕራንክ አትስሩ አንላቸውም። ፕራንክ ግዴታ ነው ያስፈልጋል። እንደ ለይታም ቢሆንም አዳዲስ ነገር ሲመጣ ያስፈልጋል ፕራንክ እና ያው የብሩኬ እልህኛም ስለሆነ ቶሎ ውሳኔ ላይ ስለሚቸኩል ያስፈራናል እንጂ እኔ ፕራንክ ቢሰሩ የስሩ ስራ ነው እንዴ ግን ያው መቅረታቸው ትንሽ ያው እንደዚህ አይነት ነገር ተፈጥሮ እነሱ ሲቀሩ እኛ እንደነግጣለን ለምን ምን ተፈጥሮ ነው ምን ለምን የሚባል ነገር አለ ስለዚህ ብዱ ብዙ ኦዲየንሶች እነሱ የሚጠብቅ ስላለ ትናንትና ጥሩ ስሜት ላይ ስላልነበሩ ብሩኬ ጥሩ ስሜት ስላልነበረ ሌላ ነገር ተፈጥሯል ብለን ልናስብ ስለምንችል ያው ቶሎ ቶሎ ቢመጡና ያው እኛ ውሳኔውን ብናቅ ደስ ይልናል። ለዛ ነው እንጂ እኔ ምንም ይፈጠራል ብዬ አላስብም። ምንም ሊፈጠርም አይችልም። ጠላቶች እንግዲህ ዛሬ ደስ ብሏቸዋል። እንግዲህ ሀይሚና ብሩኬ ስላልመጡ በቃ ተላጠጣልቶ ነው ብሩኬ በቃ ተወስኖ ነው ምናምን ብላቸው ደስ ላላችሁ አይበላችሁ፣ ምንም ነገር የለም ተብሏል። ምንም ነገር የለም። ምንም ነገር ቢሆን የተጨቃጨቁ ሊመጡ ይችላል። ምንም የሚፈጠር ነገር የለም። ስለዚህ ማንም ኦዲየንስ መጨነቅ የለበትም። እሺ ቤተሰብ፣ የኔ ፍቅሮች፣ የኔ ማሮች፣ የጨረቃ ፋሚሎች አቃሎች ጭንቀታችሁን ትጨነቃላችሁ፣ ሳይመጡ ሲቀሩ በጣም እኔ ራሱ በቃ ጭንቀት ውስጥ ነው የሚገባ። የእነሱ ጭንቀት ሳይሆን እግዚአብሔርን ነው ምላችሁ፣ የሚደወልልኝ ስልክ እግዚአብሔርን ነው ምላችሁ። እኔ ምን ያህል ነው ግን የሰው ፍቅር ያላቸው እንደዚህ ለእነሱ ጭንቅንቅ ብሎ ሰው መደወል፣ ከውጭ ሀገር ቀጥታ መደወል፣ ማርያምን ከአሜሪካ ሁሉ ነው ቀጥታ የሚደወለው ክርስቶስን ነው ምላችሁ። ሲቀሩ ማለት ነው ዛፍዬ በእናትሽ አጣሪል ምናምን እኔ እነሱ ስለሚደውሉ ስለሚጨንቀኝ እኔም መደዋውላለሁ። ግን ምንም ነገር የለም ይመጣሉ ነበር የተባልኩት እግዚአብሔርን ነው ምላችሁ ይመጣሉ ሁለት ተኩል ምናምን ላይ ይመጣሉ ነበር የተባልኩት፣ ግን አልመጡም። ስጠብቅ አልመጡም፣ ግን ምንም አልተፈጠረም። ያው ብሩኬ ቪዲዮ መስራት አልፈለገም የተባለው መስራት ስላልፈለገ ደብሮኛል ስላለ መነጋገር መጨቃጨቅ አልፈልግም፣ ትንሽ ራሴ ከራሴ ጋር ማውራት እፈልጋለሁ ብሎ አላሉ እንግዲህ። እኔ ኮ ሱ ውሳኔ እኮ እኔ ከባድ ነው እኮ የብሩኬ ውሳኔ እኔ ያስፈራኛል። ስለዚህ ያው ከራሴ ጋር ማውራት እፈልጋለሁ፣ ብቻዬ መሆን እፈልጋለሁ ብሎ ነው። ቡራ ያው ንዴትም ስላለበት ነው አይፈረድበትም። ያው ቅናት ይቀናል። ቡራዬ እንዴ ፍቅደኛው ፎንቃው ፎንቃዬ ስትነካ ይቀናል እኮ። ቅናትም ስላለ ያው መምጣት አልፈለጉም። ለዛ ነው ነው የተባለው ግን፣ መጀመሪያ ይመጣሉ ነበር የሰማሁት ያው እንግዲህ ነገ መልካሙን ነገር ይዞልን እንደመጡ እርግጠኛኛ ያው መልካም ነገር ባይሆንም ያው ጭቅጭቁም እንዳለ ሆኖ ነገ ሻላ ይመጣሉ ብዬ አስባለሁ። እና ደ ጠላቶች ደስ እንዳይላቸው ብዬ ነው አንዳንድ ነገሮች ልንገራችሁ ብዬ ነው እንጂ ሌላ ምንም የተፈጠረው ነገር የለም። ሰላም ነው። በቃ ሰላም ነው። አንዳንድ ሰው ሲናደድ የራሱ ጋ ማውራት ይፈልጋል። ስለዚህ ሰላም ነው። ምንም ነገር የለም። ምንም እንዳታስቡ፣ ሁሉ ነገር አማን ነው። ቤተሰብዬ፣ ምንም ነገር የተፈጠረ ነገር የለም። ነገ እንግዲህ ይመጣሉ። ምን ችግር የለም። እሺ ውዶቼ የምወዳችሁ የማከብራችሁ፣ እንግሊዝኛውን ልጨምርላችሁ መሰለኝ እና አንዳንድ ደግሞ በውጭ ዓለም ያሉት በውጭ ዓለም ላሉት እኮ በውጭ ዓለም ላሉት እኮ እንግሊዝኛውን ማውረው አይስዌር ዶንት ለውጭ አገር ደግሞ ላሉት ዶንት ብሌይ አጌን ዶንት ኢዝ ወርኪንግ ኢን አምሮ ኦኬ ብሩኬ ሀይሚ ቬሪ ናይስ ቬሪ ጉድ ቱሞሮ ም ኢን ዩቲውብ ኦ ኖኖት አሰቢንግ ኖ እንዳታስቡ ለማለት ነው። አሁን የእንግሊዝ ነው የተገለጸው፣ እንዳታስቡ ለማለት ነው። ወደ ውጭ አገር ላላችሁ በተረፈ